እነዚህ ማዕከላት የሲኒማ ኢንዱስትሪው በባህሪው በቴክኖሎጂ እና በግብዓት ዘመኑ ያፈራቸውን ቁሳቁሶችና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጉለብት በማሰብ ጭምር የተገነባ ነው። ነባሮቹ የሲኒማ ቤቶቻችን ወቅቱ ከደረሰበት ስልጣኔ ኢንዱስትሪው ከደረሰበት እድገት አንጻር ስናያቸው ለኢንዱስትሪው የማይመቹ የኪነ ጥበብንና የከያንያኑንም ክብር የሚያሳንሱ አሮጌ ሲኒማ ቤቶችን በማደስ ከተማችንን እንዲመጥኑም በማድረግ ለኢንዱስትሪው እድገት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 ወደ ሰፈር ወደየአካባቢው ጠጋ እንዲል የማድረግ ስራ ተሰርቷል። ኖ ዛሬም ዳግም እጅግ ዘመናዊ ለሲኒማ ኢንዱስትሪ አገልግሎት ብቻ የሚውል ራሱን የቻለ ኮምፕሌክስ አጠናቀን ሪቫል ለመቁረጥ በቅተናል አለና ሁላችሁንም በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ ክብርት ሚኒስተር ክብራት እና ክብራት ይህ አዲስ የሲኔማ ኮምፕሌክስ ባለ አስራ አምስት ወለል ከመሬት በታች ባለ ደግሞ አራት ወለሎችን የያዘ ወይም ጂ ማይነስ ፎር የመኪና ማቆሚያ ያለው 24 ሺህ ካሬ ሜትር መሬት ላይ ያረፈ በውስጡም እዚህ የምንገኝበት ይህ አዳራሽ ማለት ነው፣ 887 እና 592 ታዳሚዎችን የማስተናገድ አቅም ያለው በቅደም ተከተል የአዋቂዎችና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 ለስዕል፣ ለአርት ገለሪ፣ ለህፃናት ጌም ዞን፣ የቤተ መጻሕፍት፣ የስቱዲዮዎችና ለቢሮዎች እንዲሁም ለባንኮች፣ ለካፍቴራዎች፣ ለሬስቶራንቶች፣ ለተለያዩ ሱቆች የሚውሉ ክፍሎች ተካተው የተሰሩለት ነው። ምድረግቢውንም ስንመለከት ለማስታወቂያ የሚሆኑ ዘመናዊ ስክሪኖች፣ የህፃናት መጫወቻዎች ህፃናት በጨዋታ መልክ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 መንግስት ዘርፉን ለማሳደግ ከሚያደርጋቸው የተለያዩ ጥረቶች በተጨማሪ በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክብር፣ ተልእኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን ያነገበ ትውልድ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 ባለሙያዎች በተለይም በዲዛይን ሂደት አስተያየት ስትሰጡን የቆያችሁ በተለይም ደግሞ ደከመን ሰለቸን ሳትሉ ስራችሁን ሌት ተቀን በከተማው መርሃ ግብር መሰረት የመራችሁ የአዲስ አበባ ዲዛይን እና ግንባታ ቢሮ አመራሮች፣ ሰራተኞች በሙሉ በኪነጥበብ ቤተሰቡ ስምና በራሴ ስም እንዲሁም በከተማው አስተዳደሩ ስም ከልቤ ላመሰግናችሁ ወዳለሁ።